ቤተሰብ ደስታ በደስታ ሆነናል። እንግዲህ የነበረንን ሐዘን ሽረን ደስታን አቅርበናል ማለት ነው። እንኳን ደሳላችሁ። በዚሁ አጋጣሚ አብርሽና ሮታ ለዚች ቀን ስላደረሳችሁ፣ የደስታችሁን ቀን ስላያችሁ ደግሞ እንኳን ደሳላችሁ። በበለጠ ደግሞ ተጋብታችሁ ወልዳችሁ እንድትከብሩ ደግሞ ጸሎትና ድዋ እናረገላቸዋለን። የእኛ ጠንበለል እንኳን ደስ አለሽ ማለት ነው። ማነው እንደኔ በደስታ በቃ ቪዲዮ ለመስራት ራሱ ማለት ነው። ስንት ታግዬ ነው የምስላችሁ ይህንን ቪዲዮ መስራት የመጣሁት ማለት ነው። እና አንዳንዴ እውነቴ ነው የምላችሁ፣ ከሀዘንም በኋላ ደስታ አለ የሚባል ነገር እውነት ነው። ግን የሰው ልጅ ትግስት የመሰለ ነገር የለውም ማለት ነው። እኛ ስንት ነገር ስንባል ማለት ነው። እውነቴ ነው የምላችሁ፣ ዛሬ አንድ ነገር አሳቀኝ ለራሴ ማለት ነው። ሚዲያ ላይ እንግዲህ እኛ የምንባለው ያው ማንም ሰው ሆኖ የራሱን ምንነት እንዳለው ማያቅ ሰው ያው በግ እየተባልን ነበር የምንጠራው። እንግዲህ አንድ ሰው ለሰው እንደዚህ አይነት አጠቃቀም ይጠቀማል ብዬ አላምንበትም። የሰውን እንጃ ሰውን እንዴት አድርጎ አንድ ሰው በግ ብሎ የሚሳደብ ወይም ስም የሚያወጣ ሰው ብቻ በጣም ከባድ ነው። እውነቴ ነው የምላችሁ። ግን ዛሬ ያ ነገር ማለት ነው እውነቴ ነው የምላችሁ ለብቻ ሆኜ ማለት ነው እስካ ለቅስ ድረስ ደርሻለሁ። ለምን ብትሉ እንደዛ በመባል እኔ ምንም አይደለም። ከዚህ በፊት ለምን ነበር እውነት ግን ለምን? የሰው አመለካከት ለምን እንደዚህ ልንባል ቻለን? ምክንያቱም ሰው አልገደልን፣ ሰው አልሰደብን፣ ሰውን ገፍተና እንሄድም ግን፣ አብርሽና ሩታ በወደድንበት እናት አባታችን፣ በቃ ሌላ ነገር ስንሰደብ ነበረ። ያንን ነገር ዛሬ ለእኔ እንኳንም ተባልኩኝ እንኳንም ተሰደብኩኝ። እስክል ድረስ ደርሽ ያለው ምክንያቱም በደስታ መሀል በቃ የሆነ ሀዘን እንደ ሀዘን ሆናችሁ ልባችሁ የሚነካ ደስታና ሀዘን፣ እንዴት ነው ደስ የሚል ስሜት አለው አይደል? እንደዛ ነገር ተሰምቶኝ ማለት ነው፣ በጣም ደስ ብሎ ያ ነገር ማለት ነው። እንኳንም እንኳንም ተሰደብኩ ባብርሽና በሩታ ስም ምንም አይደለም። ይሄን ደስታ ማን ያየው ነበር አልኩኝ። እውነት አንዳንዴ እውነት መጥፎ ነገር ስትባሉ እሺ ብላችሁ በሰብርና በትግስት ስትቀበሉት፣ የሆነ ቀን ደግሞ የደስታ ቀን ይመጣል ማለት ነው። ዛሬ ደግሞ የደስታችን ቀን ስለሆነ ይህንን ቀን ደግሞ ሁላችንም ስንጠብቀው በጉጉት እናት አባት ኦዲንስ የሚጠብቀው ነገር ነበረ። ይሄ ነገር ስለተሳካ በጣም ደስ ብሎኛል። ሩታይም ስለሳቀች ስቃ ፈገግታዋ ከዛ ሁሉ መከራ እውነት በጣም ነው እኔ እንጃ የማረሳው ነገር በዚህ በተሰራ ስራ ብዙ የሩታን ጠንካርነትዋን የሩታን ማንነትዋን አይቻለሁ። እንግዲህ አንድ ሰው እስከ ሰባት ሺ ስድብ እና ሲወርድበት ዛሬ ቀን ያን ሁሉ አሳልፎ እንደ ውሃ በቃ አንድ ቀን ወታ መልስ ሳትሰጥ አንድ ቀን ወታ ይሄ ነገር ለምን ባላለሁ ሳትል ለዚህ ስለደረሰች ለዚህ ስላበቃ ደግሞ በጣም ደስ ብሎኛል። ሩታዬ ከዚህም በላይ ይገባሻል። የኔ ጀግና ጀግና ሴት ነች እውነት በዝምታ ገዳኝ ማለት ነው። የኔ ውድ ነገር ሲያንስሽ ነው። ይህ ነገር በቀጣይ ደግሞ ወልደሽ ከብረሽ በቤተሽ በቃ ስትስሚ ደግሞ አላህ ያሳየን። ሌላ ነገር ምንም ነገር ምለው ነገር የለም። አሰላሙ አሌይኩም ወራህመቱላ ወበረከቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝ ትረፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰቡ ነው እና አብርሽና ሩታ በዚሁ አጋጣሚ ያው ደስታችን ሙሉ እንዲሆን ሳቃችን ሙሉ እንዲሆን እናንተም ደግሞ ስትነኩ እንዳንፈልግ በተለይም ደግሞ አብርሽ በቃ አብርሽ አንተ እንድትነካ አንተ እንድትሰደብ አንፈልግም፣ እና በትትና የምንጠይቅህ ነገር ቢሆን ያንተ ኦዲየንሶች ያንተ እህትና ወንድሞች በቃ የምንወድ እህቶችህን የምናከብርህ ከልባችን ለአንተ ቦታ ያለ ረሩታና ለአንተ እና እንደምንም ብላችሁ እውነት ሼር አድርጉለት። ይሄ ላብርሽ የላወቃችሁም ያለ ያው ስልኩም አስቀምጠዋል ማለት ነው ሙቤና አንድ ላይ እንዲመጡ ማለት ነው። ምክንያቱም አብርሽ ከበፊትም ጀምሮ ከሙቤና አብርሽ ሲገናኙ በምን ሁኔታ እንደተገናኛቸው አይታችኋል፣ እና ያንን ነገር ራሱ ከጎኑ ነበር ከአብርሽ ዛሬ ደግሞ ወንድምህ ተጎቶ ወንድምህ በደስታ ህንም ቀን ደግሞ ከሙቤ ጋር አንድ ላይ መታችሁ ዩቱብን አሳድገ ዩቱብን አንስተነለት፣ በቃ ደስታችን ሙሉ በሙሉ ይሆናል ማለት ነው። አብርሽና ሩታ እና ሙቤን እንደምንም ብላችሁ አንድ ላይ እንድትመጡልን የሁሉም ኦዲንስ ፍላጎቱ ነው ማለት ነው። ምክንያቱም የዚህ ደስታችሁ የመጀመሪያው ሙቤ ነው ማለት ነው። ምክንያቱም ጥሩ ነገር የሰራ መልካም ነገር የሰራ ሰው ይታያችሁ፣ የትም ቦታ ብትሄዱ ሰው ያስታውሰዋል። እስከዛሬ የሙቤን ዩቱብ እንደቀሰቀዘ ቆይተዋል። ቀን ወጥቶ ድምጽ ይሆንለት የለም። ግን በዛን ሰዓት የአብርሽና የሩታ ህይወት ሲጀመር ሙቤም ነበረበት። ሙቬም እንደኛ ተሰቃይቶ እንደኛ አልቅሶ ብዙ ነገር ለፍቶበታል። ያንን ልፋቱ ኦዲንስ ስላየ እሱም ነገር እጁ ነበረበት በማለት እንግዲህ ዛሬ ድምጽ እንሆንለት በማለት በሩታን እና በአብርሽ በመልካምነቱ ሙቬን ማለት በቃ ልናበረታተው ይገባል ላቸው። ሁሉችንም መልካም ነገር ብንሰራ ስማችን በመልካም ነገር አይረሳው ማለት ነው። ሞቤ በሰዓቱ መልካም ነገር ስለሰራ ዛሬ ግን አብርሽና ሩታ ደስታቸው ሲካፈሉ፣ እሱም የደስታው ምንጭ መካፈል አለበት። እንግዲህ ዩቱቡ መነሳት አለበት፣ መንቀሳቀስ አለበት በማለት ሁላችንም ያቅማችንን እየተዋጣና ያለ ነው እና እባካችሁ አብርሽና ሩታ ይሄን ርከርድ እርግጠኛ ነኝ ትሰሙታላችሁ ብዬ አስባለሁ። ምክንያቱም በውስጥ ሼር ስለማድረግ ስለማድረግልህ አብርሽ አይተህ እንዳታልፍ ማለት ነው። አንተ የዋህና አጋጣሚ እንኳን ሙቤ እንኳን ቢበድል ብትበዳደሉ እና ይቅርታ አፍተባብላችሁ ወደ ሙቤ ዩቱብ መምጣት እንፈልጋለን። ትመጡልናችሁ ብዬ ተስፋ ማድረጋለሁ። እና ሲቀጥልም ደግሞ አብርሽ አንድ ነገር የምናስቸግረህ ነገር ቢኖር ኦዲየንሶችህ እና ፍቅርና ፉፉን እንድታስተረቀልን እንጠይቀሃለን፣ በትትና ማለት ነው ምክንያቱም እዚህ ጋር አንደኛው ነገር አንተም ጥፋተኛ ባትሆን ያው በአሁን ሰዓት አንተ ጥፋተኛ ነህ የምትባለው ጥፋተኛ አይደለህም። በምንም በቃ የዛን ሰዓት ፍቅርም እምቢ ማለት ትችል ነበር፣ ግን ፍቅርም ለራሷ ለስራዋ ስትል ነው ወዳ ፈቅድ አይገባችበት ነገር ነው የነበረው። እና ፍቅርም ደግሞ ወደ አንተ ስትመጣ ፉፉን ማስፈቀድ የግድ ነበረባት፣ ግን አልሆነም። አብርሽ በክህ ከአሁን ወዲህ አንተ ስም ሚዲያ ላይ ሲጠራና ኮሜንት ስናይ ደግሞ አንተ በተሰደብ በቃ አንተ ስትሳደብ እኛም ደግሞ ሲሰድቡህ እኛም ደግሞ ማንችል የምትችልበት አንጀት እንችላለን። ምክንያቱም ስለምናደንቃችሁ ስለምንወዳችሁ እስከ ዛሬም ደግሞ ስለ እናንተ ስለምንከራከር ነው። እነሱም ከስርስር እየመጡ የሚሳደቡን ማለት ነው ና እቺን ነገር ደግሞ እንድትቋጭልን እንጠይቀሃለን ማለት ነው እና ፍቅርና ፈዋድ ደግሞ የእነሱም ደስታ እንድትመልስልን እንፈልጋለን። ምክንያቱም አንድ ሰው ክፉ ሰራ ወይም ደግሞ መጥፎ ነገር አደረገ ብሎ ያንን ሰው ስራ መከታተል በጣም መጥፎ ነው። ግን እንደነሱ ቢሆን እነሱ እንዳረጉን፣ እነሱ እንደሰደቡን፣ እነሱ ደግሞ በሄዱ በመጡበት ስማችን እንዳነሱች ቢሆን እውነት ነው ሙላቸው አይደለም ሊታረቁ የሚባል የራሳቸውን ጉዳይ ብለን ማለፍ እንችል ነበር፣ ግን እኛ ደግሞ እንደዚ አይነት ክፋት ፋሚሊ አይደለንም። በቅናት ምናልፍ ሰዎች ነን። ሁላችንም ሰው ኑ ማይሳሰት የለም። ሁላችሁም ተሳስታችኋል፣ እኛም ተሳስታትናል። እና በዚሁ አጋጣሚ ያላችሁ አንዳንዳችሁ ሰላም እናውርድ፣ ፍቅር እናውርድ ስትባሉ እንኳን ገብታችሁ የምትሳደቡ አላችሁ። ለእናንተ ቦታ እንሰጥም። እና አብርሽዬ ደስታህን ሙሉ እንዲሆን ህይወትህን እንዲያምርልህ ፍቅርና ፎፉ ለመጨረሻ ጊዜ አስታርቀህ እና በቅርቡ ደግሞ እንጠብቅሃለን። ፎፉና ፍቅርን አስታርቀህ ሞቤን ኢዛህን እንደምትመጣ ተስፋ አድርጋለሁ እና ግሬሴሪ ፋሚሊዎች እናንተን ደግሞ ከልብ እናመሰግናለን። እስከ ዛሬ አብርሽም ስንቦስት ሩታም ስንቦስት ሁላችንም አብረን ለዚህ ደረጃ ስለደረስን አብረን ደግሞ የዚችን ቀን ደስታ ስላየን በጣም ደስ ብሎኛል እኔ። እናንተንም ደስ እንዳላችሁ ተስፋ አረጋለሁ። ምክንያቱም ኮሜንት እያየው ነው፣ ሁላችሁም ደስተኛ ሆናችኋል። እንግዲህ በዱባይ ላይ ምንገናኝ ይሆናል አላካለ ማለት ስራ ቦታችን ከተፈቀደልን ማለት በአብረሽና በሩታ የቀለበት ፕሮግራማቸው ሁላችንም እንገናኛለን ብዬ ተስፋ አርጋለሁ። ዱባይ እያለን ማለት ነው። እንግዲህ በሰላሳ አብረሽና ሩታ ወደዚህ ይመጣሉ ማለት ነው። መጡም ደግሞ አርሂቡ ብለን ነው የምንቀበላቸው። ካልሆነም ደግሞ ያው ፕሮግራሙም ካለቀን በኋላ እስከ አስራ አምስት ቀን እንቆያለን ብለዋል። በዛ መሀል ልናገኛቸው እንችላለን ማለት ነው። ተስፋ መቼም አንቆርጥም ከመዳም ማለት ነው። እንግዲህ ሽሩሩም እያልን ቢሆን መዳምን እየሳምንም ቢሆን